ሰዓቱ የቢዝነስ ነው። የተከበራችሁ ተመልካቾቻችን አብራችሁን ቆዩ። በተቋማት ያለው የመንግስት ንብረት አያያዝና አጠቃቀም ችግሮች ሊስተካከሉ እንደሚገባ አስተያየታቸውን የሰጡ የመንግስት ሰራተኞች ተናገሩ። አሰራሮችን በቴክኖሎጂ በማዘመንና መመሪያዎችን ተግባራዊ በማድረግ ችግሮችን ለመቅረፍ ጥረት እየተደረገ ስለመሆኑ የአማራ ክልል ገንዘብ ቢሮ አስታውቋል። በቀለት ሾመ በብዙ የመንግስት ተቋማት ውስጥ በርካታ ንብረቶች አገልግሎት መስጠት እየቻሉ ያላግባብ ተቀምጠው ለብልሽት ሲዳረጉ ይስተዋላል። ይህ ብቻ ሳይሆን ሰራተኛውም ሆነ አገልግሎት ፈላጊው የህብረተሰብ ክፍል የመንግስትን ንብረት በአግባቡ መጠቀም ላይ ሰፊ ችግር አለ። ይህ ደግሞ በሀገር ኢኮኖሚ ላይ ያለው ጉዳት በቀላሉ የሚገመት አይደለም። በዚህ ጉዳይ ላይ አስተያየታቸውን የሰጡን የመንግስት ሰራተኞች እንዳሉት የመንግስት ተቋማት ንብረት ለማስገዛት የሚያደርጉትን ትኩረት ያክልም ለንብረት አያያዝና አጠቃቀም ተገቢውን ጥንቃቄ አያደርጉም ብለዋል። ንብረት ላይ እንደ ግዢ ብዙ ጊዜ ትኩረት አይሰጠውም። አጠቃቀሙ ያው ብዙም እንደ ግል ንብረት ላይሆን ይችላል። አሁን እንደተባለው ከሽንት ቤት አጠቃቀሙ ጀምሮ ከውሃ መታጠቢያ እጅ መታጠቢያ ፎሴቶች ጀምሮ በውሃ ክፍቱ የሚሄድ ነገርም ይታያል። ብዙ ጊዜ ገጥሞንም ስለሚያውቅና ክፍተቶች አሉ በተለያዩ መስሪያ ቤቶች ላይ በአጋጣሚ ሆኖ እኛም እንቀሳቀሳለን እናያለን። ተሽከርካሪዎች አሉ፣ የወዳደቁ ብረታ ብረቶች አሉ። እነሱ እነሱን የማስወገድ ልምድ ከቀደሞ አሁን እየተሻለ መጧል ነው እንጂ ሙሉ በሙሉ ተወግዷል ማለት አይደለም። አሉ አብዛኞቹ በተለይ ትላልቅ መስሪያ ቤቶች ላይ በብዛት እነዚህ ነገሮች ይታያሉ። አሰራሮችን በማዘመን የመንግስትን የንብረት አያያዝና አጠቃቀም ማሻሻል እንደሚገባ አስተያየት ሰጪዎቹ ተናግረዋል። ተቋማትም የሚጠበቅባቸውን ንብረት ብቻ በእቅድ በመ መመራት ማስገዛትና በአግባቡ መጠቀም ላይ ቢያተኩሩ ያሉት አስተያየት ሰጪዎቹም የሚመለከተው የመንግስት አካልም የንብረት አያያዝና አጠቃቀም ችግሮችን ማስተካከል አለበት ብለዋል። የሚገዛው የክልሉ ግዢ ምናምን ይገዛና ማስቀመጫ ይጠፋል። በወቅቱ ቶሎ መጡ ያለመውሰድ የተገዛለት ዞን ወረዳም ይኖራል እና ከውጭ ላይ ይቀመጣሉ። ያው በጥበቃ በምናምን እና በቂ ስቶር ያለመኖር ነገር አለ። እሱ ቢሻሻል። ሌላው እንዳልኩ ያገለገሉ እቃዎች ያው ፕሮሰስ አለው፣ የመንግስት ሂደት አለው አይደለም። እና እሱን ጫራት አውጥቶ ለቅም አውጥቶ መረጃ ሰብስቦ ምናምን እስኪባል ድረስ የሆነ ቦታ ላይ ቁጭ ይላሉ። እና እሱ ያው የዘመነ አሰራር ቢ ቢፈጠርለት ላለሁ በበጀት ዓመቱ የምንጠቀምበትን እቃ ገገዛን እና የማንጠቀምባቸውን እቃዎች ደግሞ ሌሎቹ ያላሟሉ መስሪያ ቤቶችን እንዲጠቀሙ ቢደረግ እንደዚህ በብዛት የምናያቸው በየቦታው ወዳድቀው የምናያቸው ነገሮች በተሻለ መንገድ መንግስት ጥቅም ላይ ያውላቸዋል ብዬ አስባለሁ። ኮምፒውተሮችን ሳይዘጉ መሄድ እንዲሁ ጥንቃቄ በጎደለ መንገድ መጥፋት ወይም ደግሞ ብልሽት ሊገጥም ይችላል። ያን በስልጠና ነው መሻሻል ያለበት። በመንግስት ንብረት አያያዝና አጠቃቀም ላይ የሚፈጠረው ችግር ከኢኮኖሚያዊ ጫና ባለፈ ተቋማት አገልግሎታቸውን በተገቢ መልኩ ለመስጠት እንቅፋት የሚፈጥር ችግር መሆኑን የአማራ ክልል ገንዘብ ቢሮም የመንግስት ግዥና ንብረት አስተዳደር ከፍተኛ ባለሙያ አቶ አቤል ጥላሁን ገልጸዋል። በንብረት አስተዳደር ላይ የሚመጣውን ጉዳት ደረጃ እንዲሁ በቀላሉ በሚገዛበት ዋጋ ብቻ አይደለም መተመን የሚቻለው አንድ ንብረት ለዓላማ ነው የሚገዛው። ያ ንብረት በተገቢው አልተያዘም በተገቢው ጥገና አልተደረገለትም ማለት ኦብጀክቲቭ ሴት ያደረገ ተቋም በዛ ልክ ኦብጀክቲቭ ላይ ሚስ ያደርጋል ማለት ነው። በቀላሉ ለማስረዳት ሕክምና ተቋም ብትሄድ መድኃኒት በአግባቡ መያዝ ካልቻለ የምርመራ የሜዲካል ኢኪፕመንትስ ምንላቸው በአግባቡ ካልተያዙ ፔሸንቱ ይጉላላል፣ ላልተፈለገ ውጪ ይዳረጋል። ከዚያ አኳያ ወጪው ሊሰላ የሚችለው ጉዳቱ ይህንን ታሳቢ ያደርጋል ማለት ነው። በሌላ መልኩ ደግሞ በተገዛበት ዋጋ ብቻም ሳይሆን ካረንት ይሄ ገንዘብ ሊያስገኝ የሚችለውን ዋጋ ታሳቢ ማድረግ መቻል አለበት። ትናንት የገዛው እቃ ዛሬ ላይ ምንድን ነው ያ ገንዘብ አይድል በመሆኑ ምክንያት መናጣል ቫሊዩ ፎር ማኒ የሚለውን ታሳቢ ያደረገ መሆን ይጠበቅበታል። ሌላኛው ቢያንስ አገልግሎት የማይሰጥ ንብረት በተገዛ ቁጥር ሁሉ በአካባቢ ተጽዕኖ ይፈጥራል ኢንቫሮንመንታል ኢምፓክት አለው። የመንግስትን የንብረት አያያዝና አጠቃቀም ችግር ለመቅረፍ ጥረት እየተደረገ መሆኑንም ባለሙያው ገልጸዋል። ከግዢ ስርዓቱም ጨምረን ማየት ንብረቱ ላይ ውጤቱ ላይ የተነስ ማስተካከል የሚገባን ነገር በማስተካከል መንግስት የሚያገኘውን ጥቅም ማስጠበቅ ግዴታ ይላል ማለት ነው። በአጠቃላይ እነዚህን መሰረት በማድረግ ቢሮችን በየጊዜው ንብረትና የግዢ ኦዲት ይሰራል። በተመረጡ ተቋማት ግብረ መልስ ይሰጣል። መሻሻሎችም ይታይባቸዋል። ታሳቢ የሚደረገው ከኤሌክትሮኒክስ ፕሮኪርመንቱ ጋር በተያያዘ ኤሌክትሮኒክ ፕሮፐርቲ ማኔጅመንት ሲስተም እንደ ፌዴራል ዴቨሎፕ ይደረጋል ተብሎ የሚታሰበው እኛም ያንን እናዘምናል። አትዋንስ ኦንላይን ምናይበት ምናረጋግጥበት ስርዓት በቀጣይ ዲዛይን ተደርጎ ይተገበራል ተብሎ ነው የሚታሰበው። የመንግስት ተቋማት ከአገልግሎት ውጭ የሆኑ ንብረቶችን በመምሪያው መሰረት በመመሪያው መሰረት በማስወገድ የመንግስት ሀብት እንዳይባክን የማድረግ ኃላፊነታቸውን ሊወጡ እንደሚገባ የአማራ ክልል ገንዘብ ቢሮ አሳሰበም። ከአገልግሎት ውጭ የሆኑ ንብረቶችን በመምሪያው መሰረት በማስወገድ ገቢ እየሰበሰበ መሆኑንም መምሪያው ገልጸዋል። በቀለ ትሾመ። በብዙ የመንግስት ተቋማት የመንግስትን ሀብት ንብረት በአግባቡ ካለመጠቀም በተጨማሪም እነዚህ ንብረቶች በመመሪያው መሰረት የማስወገድ ክፍተት ይስተዋላል። ይህ ደግሞ በሀገር ኢኮኖሚ ከሚያሳድረው ጫና በተጨማሪም ተቋማት ተገቢውን አገልግሎት እንዳይሰጡም እንቅፋት ይሆናል። የመንግስት ተቋማት ከአገልግሎት ውጭ የሆኑ ሀብት ንብረቶችን ማስወገድ እንዲችሉ በመመሪያ ወጥቷል ያሉት የአማራ ክልል ገንዘብ ቢሮም የመንግስት ግዥና ንብረት አስተዳደር ክትትልና ቁጥጥር ዳይሬክተር አቶ ቻላቸው ካህሪ ናቸው። ነገር ግን በአንዳንድ የመንግስት ተቋማት ያፈጻጸም ችግር እንዳለ ዳይሬክተሩ አንስተዋል። ማስወገድ የሚገባቸው ንብረቶች ያለአግባብ ያለ ማስወገድ፣ አንዳንድ የስራ ኃላፊዎች ደግሞ ንብረት እንደ ቅርስ መያዝ ለማስወገድ የመፍራት ሁኔታ አለ ነገር ግን በመመሪያ ቁጥር 2023 አንቀጽ 34 ነጥብ 5 ላይ ንዑስ አንቀጽ 5 ላይ ንብረትን ያላስወገደ ኃላፊ የሥራ ኃላፊ ተጠያቂ ይሆናል ይላል። አዲስም ቢሆን ትርፍ ከሆነ መወገድ አለበት። የመንግስት ሀብትና ንብረት ለሚፈልጉት በዝውውር በስጦታ ለሚፈልጉት መስጠት አለብን። ቅድም ባልናቸው የማስወገጃ ዘዴዎች ማስወገድ ይገባል። የተሻለ አፈጻጸም ቢሆንም፣ አንዳንድ ቦታዎች ላይ ደግሞ እነዚህ ክፍተቶች የታዩ ያሉበት ሁኔታ ነው ያለው። በዘንድሮ ዓመት ያለውን የንብረት አወጋገድ ባለው የጸጥታ ችግር ምክንያት ጥናት ባይደረግም በ2015 ዓ ም በተደረገው ጥናት መመሪያው በሚያዘው መሰረት ከአገልግሎት ውጭ የሆኑ ሀብት ንብረቶችን በመሸጥ ከ74 ሚሊየን ብር በላይ ገቢ መገኘቱን አቶ ቻላቸው ገልጸዋል። ይህ ተግባር ተጠናክሮ እንደሚቀጥልም ጠቅሰዋል። 391 ተሽከርካሪዎችን ከአምስት ዞኖችና ከክልሉ የተገኙ ተሽከርካሪዎችን ጨረታ በማውጣት ከሽያጭ 71 ሚሊየን 671 ሺህ 396 ከ78 ሳንቲም ተገኝቷል። ከተወገደ የተሽከርካሪ ሽያጭ ሌላው ከጨረታ ሰነድ ሽያጭ 907100 ብር ተገኝቷል። እንዲሁም ከተወረሰ ሲፒኦ ለምሳሌ ሲፒኦ እንዴት ይወርሳል ሲባል ካሸነፉ በኋላ ውል ያለመያዝ ወደ አፈጻጸም ባለመግባታቸው ያሳዙት ሲፒኦ ከህግና ከመመሪያ እንቋያ ይወርሳል። በዚህ መሰረት 1 ሚሊዮን 690257 ከ50 ሳንቲም በአጠቃላይ 74 ሚሊዮን 268754 ከ28 ሳንቲም ከሽያጭ ገቢ የተደረገበት ሁኔታ ነው ያለ። በቀጣይም አሁን ሁኔታዎች እየተስተካከሉ ሲሄዱ የተሻለ በየቦታውን የሚታዩትን ወዳድቀው የሚታዩትን በተለይ ባለቤት ያላቸውን ተሽከርካሪዎች ጨረታ አውጥተን የተሻለ ገቢ የሚገኝበትና ያለ አግባብ የመንግስት ሀብትና ንብረት በበጋ በፀሐይ በክረምት ደግሞ በዝናብ ና በወሽንፍር የሚጎዱበት ሁኔታ ለመከላከል ጥረት ምናደርግ ይሆናል። የመንግስት ተቋማት በእቅዳቸው መሰረት ንብረት እንዲገዙ ከማድረግ ባለፈ የተገዙ ንብረቶችን በአግባቡ ስራ ላይ ካልዋሉም በመመሪያው መሰረት እንዲተኩ እየተደረገ መሆኑንም ዳይሬክተሩ ገልጸዋል። ምን አይነት እቃት ለማንኛውም ባለሙያ ተሰጧል እየተባለ ቁጥጥርና ክትትል እየተደረገ ያለበት ሁኔታ ነው ያለው። ሌላው የጠፉ ንብረቶች በወቅቱ እንዲተኩ ንብረቶች እንግዲህ በእንዝላልነት ሊሆን ይችላል፣ በድክመት ሊሆን ይችላል፣ ሆን ተብሎም ሊሆን ይችላል። እነዚህ ችግሮች ሲያጋጥሙ የጠፉ ንብረቶች በመመሪያው መሰረት እንዲተኩ እየተደረገ ያለበት ሁኔታ ነው ያለው።